በዛሬ ቪዲዮ የፓስፖርት ክፍያ ከአምስት ሺ ብር ጀምሮ እስከ 40500 ብር ኦልሞስት እስከ 41000 ብር የሚያስከፍለውን አጠቃላይ የፓስፖርት ክፍያዎች ከላይ እስከታች እናያለን። ከዛ በፊት ግን ድምጼን ትንሽ ጉንፋን ስላመመኝ ከወዲሁ ይቅርታ እየጠየኩኝ ወደ ቪዲዮ እንግባ። አንደኛ መደበኛ ፓስፖርት ለማውጣት 5000 ብር ያስከፍላል። አስቸኳዮች በሁለት ይከፈላሉ በሁለት ቀን የሚደርስ እና በአምስት ቀን የሚደርስ ማለት ነው አንደኛ በሁለት ቀን የሚደርስ 25 ሺህ ብር ያስከፍላል ኖርማል ፓስፖርት ማለት ነው በአምስት ቀን የሚደርሰው 20 ሺህ ብር ያስከፍላል የፓስፖርት እድሳቶች ወደ አምስት አይነት አሉ እነሱንም አብረን እንሂድ እድሳት ኖርማል እድሳት የሚያስፈልገው አምስት ሺህ ብር በመደበኛው በሁለት ቀን እንዲደርስ ከተፈለገ 25 ሺህ ብር ያስከፍላል በአምስት ቀን የሚደርሰው 20 ሺህ ብር ያስከፍላል ገጹ ያለቀበት ፓስፖርት በመደበኛው 5000 ብር በሁለት ቀን የሚደርሰው 2ያ 25000 ብር፣ በ5 ቀን የሚደርሰው 20000 ብር። እድሳትና እርማት የሚያስፈልጋቸው ፓስፖርት 12500 በመደበኛው፣ በሁለት ቀን የሚደርሰው 32500፣ በ5 ቀን የሚደርሰው 27500 ብር። ፓስፖርቱ ቀን ያለው ሆኖ ፓስፖርቱ የተበላሸ በመደበኛው 13000 ብር፣ በሁለት ቀን የሚደርሰው አስቸኳይ 33,000 ብር በአምስት ቀን የሚደርሰው 28,000 ብር። ፓስፖርቱ ቀን ያለው ሆኖ ፓስፖርቱ የተበላሸን እርማትም የሚያስፈልገው ቀን ኖሮት እንግዲህ ምን ማለት ነው? ቀን ኖሮት ቀኑ ኤክስፓየርድ ያላደረገ ሆኖ ተበላሽቶ እርማት የሚፈልግ 20,500 በመደበኛው ለማውጣት፣ በአስቸኳዩ በሁለት ቀን 40,500 ብር በአምስት ቀን የሚቆየው 35,500 ካይስ በጣም ውድ ነው። ኦልሞስት 41 ሺ አካባቢ ማለት ነው። 45 ዌል፣ ወደ ቀጣዩና ወደ መጨረሻው ስናልፍ የጠፋ ፓስፖርት ነው። የጠፋ ፓስፖርት በሁለት ይከፈላል። ኖርማል የጠፋ ፓስፖርትና ጠፍቶ መረማት የሚያስፈልጋቸው ተብሎ ማለት ነው። በመደበኛው የጠፋ ፓስፖርት 13 ሺ ብር ያስፈልጋል። በሁለት ቀን የሚደርሰው 33 ሺ ብር፣ በአምስት ቀን የሚደርሰው 28 ሺ ብር ያስፈልጋል ማለት ነው። በስተመጨረሻም የጠፋ ፓስፖርት ሆኖ እርማት የሚያስፈልገው በመደበኛው 20500 ብር ያስከፍላል። በሁለት ቀን የሚደርሰው 40500 ብር፣ በአምስት ቀን የሚደርሰው 35500 ብር። እንግዲህ አጠቃላይ ይህን ይመስላል። ከዚህ ቀጥሎ ግን በጣም ማወቅ ያለባችሁና ወሳኙ ነገር ፓስፖርት ስናወጣ በሁለት ቀን ተብሎ እስከ ሳምንት ሊፈጅ እንደሚችል አንደኛ ማወቅ አለባችሁ። ሁለተኛ ደግሞ በአምስት ቀን የተባለው እስከ ሁለት ሳምንት ሊቆይ እንደሚችል መገንዘብ ያስፈልጋል። ሲቀጥል ከተለያዩ ቦታ መጥታችሁ ስፔሻሊ አዲስ አበባ ውስጥ የምታወጡ በጣም በጣም ጥንቃቄ ማድረግ አለባችሁ። በተደራጀ መልኩ ሌቦች አሉ። ተሰልፈው ፓስፖርት ለመቀበል አስመስለው ተሰልፈው ትልልቅ ዘረፎችን የሚያካሄዱ ሰዎች አሉ። ከዛም ራሳችሁን ጥንቃቄ እንድታደርጉ ትልቅ ምክር እሰጣለሁ እና ቻሌንጆች አሉ እሱሱን ነገር በደንብ አስቡበት። ገንዘብ የምሳ ምናምን ከተለያዩ ክፍለ ሀገሮች የምትመጡ የምሳ ምናምን ሊቸግር ስለሚችል በዛ አድርጋችሁ ብትመጡ እመክራለሁ። በስተ መጨረሻም የህግ አስከባሪዎች አሉ፣ እዛው የጸጥታ አካላቶች ማለት ነው። እነሱን ደግሞ ትብብር መጠየቅ ትችላላችሁ። እና ይህን ይመስላል። መልካም እድል ሁላችሁም ፓስፖርት የምታወጡ ቪዲዮን ይጠቅማል ብላችሁ ካሰባችሁ ላይክ ሼር እና ሰብስክራይብ በማድረግ ለብዙ ሰዎች እንዲደርስ አድርጉ ከኔ ጋር በሌላ ቪዲዮ እንገናኛለን ኢትዮጵያ ለዘላለም ትኑር መልካም ጊዜ